አነጋጋሪዋ ሀያት በዚህ ሰሞን በለቀቀችው ቪዲዮ ላይ ብዙ ሰዎች አስተያየት ሰጥተዋታል እሷም በኮሜንት ይህን ትላለች እኔ ከእስልምና ብወጣ የሚቀንስባችሁ ወደ ክርስትናም ብመጣ ለክርስቲያኖች የሚጨምርላቸው ነገር የለም እስልምናዬ ድርድር ማቀርብበት ነገር አይደለም። ይህ ቆንጆ ቪዲዮ ለመስራት ያረኩት የአያቴ ነጠላ ነው ትላለች ሀያት ናስር። አሰላሙ ዓለይኩም ወራሕመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ፣ አልሐምዱሊላሂ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ ከሆነችን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ወደ ዛሬ ቪዲዮ ይድረስ ቲ ናር ድንት አንከኛ ቢዘምት ቢንጎራደድ ፊቴ ከኔ ጋር አትገቢ መሆነች ባለቤት ምንድን የተፈጠረ ሀራር ሄዳ ነበረ ትንሹ ኢድ ለማክበር። ትንሹ ኢድ የሚባል ነገር በእስልምና እንደሌለ ታውቃላችሁ። አፋር፣ ሀራር ላይ ጥንኳድ የሆነ ቀውጢ የሆነ ዝግጅት ተዘጋጅቶ ትንሹ ኢድ ተከብሯል። ማስፋነታ ላይ እንግዲህ ኢድ የለም ትንሹ ኢድ የሚባል ነገር ግን ትንሽ ውይይት ብዙ ቲክቶከሮች ታዋቂ እንግዲህ ጨፋሪዎች፣ ዘፋኞች እንግዲህ ሀረር ላይ ተገኝ ነው ሙስሊሙ ሳይቀር እንግዲህ ሴትና ተደብላልቆ በጭፈር አሳልፎ ነበር። በዛ ፕሮግራም ላይ እንግዲህ ከቲክቶከሮች ጋር ዩቲናስ ሀረር ሄዳ ነበር። ሀረር ላይ የተቀረጸ አንድ ቪዲዮ እሱን ቪዲዮም እንግዲህ የራሷ ቲክቶክ አካውንት ላይ ለቀዋለች።

ያው ለማማለል ወይም ደግሞ ሴት ልጅ ለመጥበስ አይነት በሚመስል ሁኔታ አልባል የሆነ ቪዲዮ ነው የሰሩት። እናም እንግዲህ በዚህ ቪዲዮ ላይ ብዙዎች የተነጋገሩበት ነበር። ሙስሊም ወንድሞቻችን እና እህቶቻችን በዚህ ጉዳይ ላይ ሀሳብ አስተያየቶቻቸውን ሰጥተዋል። አንቺም በሃይማኖትሽ እኔም በሃይማኖት መኖር እንችላለን፣ ሆነሽ ጎረቤቴ። ግን ታንከኛ ቢዘምት ቢንጎራደድ ፊቴ ከኔ ጋር አትገቢም፣ ሆነሽ ባለቤቴ ለአንቺም ለንግስሽ፣ ለእኔም ለሰላቴ ጠበናል። ቆያችሁ አሁን አካባቢ ቲክቶክ ላይ ቪዲዮ ሳንሸራትት መግቢያ ላይ ያደረጉትን የነ በነገራችን ላይ በቴዲ አፍሮ ሙዚቃ እንጂ በሃይማኖቶች እኔም በሃይማኖቴ መኖር እንችላለን። አይጠብኝም ቤት የሚለው በቄስ እና በሺ ፎቶ ሙስሊሞች እና ክርስቲያኖች አብረው እየበሉ አብረው እየሄዱ ምናምን ፎቶ እየተደረገ ብዙ ቪዲዮዎች ይሰራሉ፣ ብዙ መልእክቶች ይተላልፋሉ። ይህ ቪዲዮ እንደሰራ ያደረገኝ ዩቲ በሚሊዮኖች የሚቆጠሩ ተከታዮች አላት። ያኛው ክርስቲያኑ ልጅ እንደዚሁ በመቶ ሺዎች የሚቆጠሩ ተከታዮች ያሉት ይመስለኛል። ስንት ፎሎወር እንዳለው አላየሁም። ብዙ ሰው ያውቃቸዋል። እነዚህ ልጆች በታዋቂ ሰዎች አንድ ሃይማኖት ሽኔም በሃይማኖት አንድ ሙስሊምና አንድ ክርስቲያን መፋቀር ይችላሉ አይነት መልእክት ማስተላልፉ ጥሩ አይደለም። ያ እኔ በተለይ እነዚህ ክርስቲያኑ ልጅ ና ሙስሊሞ ያ እንደዚህ አይነት ነገር የምታደርጉ ታዋቂ ሰዎች ምንድን ነው የሚሰማቸው? ለወጣቶቹ ሙስሊም ሆነ ወይም ሙስሊም ሆነሽ ወይም ክርስቲያን ሆነ ወይም ክርስቲያኑ ልጅ መፋቀር ትችላላቸው የሚል ሁለት የተለያየ ነገር ማስተላለፍ ለእናንተ ጀስት ኖርማሉ ለእናንተ ምንም ስሜት እንትን አይላችሁ ይህን ነው ማወቅ የፈለጉት ምናልባትም እነዩት እንደዛ የሰሩት ወይም በሶሻል ሚዲያ ላይ የቄስና የሼክ ፎቶ ሙስሊምና ክርስቲያን አብሮ እየበላ እንትን የሚሉት ሶሻል ሚዲያ ላይ የሃይማኖት ዝግብገበኝነት ጎልቶ እየታየ ነው በተለይ በዚህ ሰሞን አካባቢ በዚህ ዘመን ማለት ነው እና ማህበረሰቡ ሚጣላ የሚመስላቸው ሶሻል ሚዲያ ላይ ያለው ጭቅጭቅ መሰዳደብ ወይ ስግበኝነቱ ሰጣ ገበው መሬት ላይ ወርዶ ማህበረሰቡ የሚጣ ላይ የሚመስላቸው የሼህና የቄስ ፎቶ ምናምን ምን እያደረጉ የሚፖስቱ አሉ በእርግጥ ኔ ያሳዝኑኛል ሀሳባቸውም ይገባኛል አብሽሩ መሬት ላይ የሚወርድ ጸብ የለም እዚ ሶሻል ሚዲያ ላይ ተንቦወር ጫርቆ ይቀራል የሚል መልእክት ነው ማስተላልፈው ከበፊቱም ጀምሮ ማለት ነው እዚህ ጋር ይታወቅ የሚገባው ተከባብሮ መኖር ደስ ይላል እኔ የምናገረው ነገር መቼም ጥሩ ነገር ጎልቶ አይወጣም እንጂ ምን እላለሁ መሰላችሁ? ሁሉም ሃይማኖት ማህበረሰብን፣ የሰው ልጅ ጥሩ ሁን ብለው ያስተምራሉ። ሁሉም ሃይማኖት በፈጣሪ መኖር ያምናል። ኦኬ፣ ልዩነታችን ምንድን ነው? መለኮታዊ ያስተምሩ እንጂ የሃይማኖት ስርዓቶች በቃ ኦልሞስት ዘጠና አምስት ዘጠና ስምንት ፐርሰንት ድረስ ይመሳሰለ። በነገራችን ልዩነት ምንድነው? መለኮታዊ ነጥብ ላይ ነው፣ የመለኮታዊ አስተምሮ ላይ ነው ልዩነታችን እንጂ የትኛውም ሃይማኖት ክፉ ነው አይልም። የትኛውም ሃይማኖት ስረቅ አይልም። የትኛውም ሃይማኖት ፈጣሪ የለም አይልም። ተግባብተናል። ምናልባት በዛ ስጋት ከሆነ የምትሰሩት ፎቶ ይበቃል። የሙስሊምና ክርስቲያን ተሰብስቦ የተነሳ ፎቶ ወይም የቄስ እና የሼህ ፎቶ ይበቃል እንጂ እንደዚህ በሚሊዮን የሚቆጠር ሰው የሚያውቃቸው ሰዎች ሆናቸው። ችግር የለው ያንተ ሃይማኖት ስ በጣም ነው እንትን የሚለው ጥሩ አይደለም። ያኒ እኔ ለን እኔ የሃይማኖታዊ ኮንቴንት ስለምሰራ ወይም እንደ ሃይማኖት እንትን ስለምን ሊከብደኝ እንዴት ልል ይችላለሁ። የእናንተን ስሜት ነው እኔ ማወቀ መፈልገው። ያኒ ጀስት ኖርማል ኖርማለው እንዴት ነው፣ አንድን ሃይማኖት የሚከተል ሰው ሌላ ሃይማኖት ሚያገባ ጣጣ የለውም አይነት ብዬ መልክት ማስተላልፈው የሚ ስሜቱ ምንድን ነው? በነገራችን ላይ ኮሜንት ላይ እንዳትሳደቡ፣ ጀምሬኛ ማህበረሰብ እንዳትሳደቡ ሲባል ይብስበታል። አንደኛ ነገር፣ ሁለተኛ ነገር ደግሞ የሶሻል ሚዲያ ኢንፍሉንሰር የሆኑ እነዚህ ቫይራል የሚወጡ ቪዲዮዎች የሚሰሩ ታዋቂ ሰዎች ስድብ አያስቆማቸውም። ያን ብትሳደቡም ለእነሱ ለውጥ የለውም። ስድቡ ሳይሆን ማለት እንፈልገው ሌላኛው ምን እዚህ አይነት ነገር አትስሩ ሲባሉ ታዋቂ የሶሻል ሚዲያ ኢንፍሉንሰሮች ተው የሚል ነገር አይገዛቸውም፣ ፈጽሙ እኔ አሁን የፈለጉት የእነሱ ስሜት ምንድን ነው? ያኔ ታቃላቸው ውስጣቸው ገብቼ በዋቅ ወደ ደስ የሚል ስሜንታቸው ጭንቅላታቸው ውስጥ ገብቼ ማለት ነው ያኔ አያሰቡበትም ቆመ ብለው ኖርማሊ አለቃ እንዴት ነው ቆይ ቤተሰቦቻቸው ውስጥ የሆነ አንድ የአስራ ስምንት አመት ልጅ አንድ የሀያ አምስት አመት ልጅ ሌላ ሃይማኖት ሌላ ሃይማኖት ነው ቢገቡ ቤተሰቦቻቸው ውስጥ የሚፈጠረውን መከፋት እናታቸው የእናቶቻቸው የዚህ ነውም የሙስሊሙም የክር የኦርቶዶክስም ልባቸው ቢሰበርስ ብላቸው አታስቦም። አይ ሶሻል ሚዲያ ላይ እኔም ቪዲዮ በሰራባችሁ ያመቶ ቢሰርባችሁ ያም ብላቸው ለንተ ተጠንሻ የራሱ ጉዳይ ተሳደብ አልተሳደብም ያመጣል ተዋትሱ የሚላቸው ያለውን ህዝብም አይገዛችሁ ሚ እናቃለሁ፣ ግን እኔ የምፈልገው ልባችሁና ህሊናችሁ አያስብም። ወጣት ልጅ አሁን እንግዲህ ዩቲም የወንዱም ልጅ አንደ ቆንጆ ልጆች ናቸው ወጣቶች ልጆች ናቸው። ብዙ ሰው ያውቃቸዋል። የሚያማምር ኮንቴንት ይሰራሉ። ብዙ ሰው ታውቃላችሁ ይከተላቸዋል። ያኔ ስራቸው ደስ ይላል። ያኔ የሆነ አላደለም ምን አይመስል ለዘብተኛ ስራ ነው የሚሰሩት። ከሃይማኖት ውጭ ከፖለቲካ ውጭ ነው የሚሰሩት፣ ሰው ፖለቲካና ሃይማኖት በጣም ስለሰለቸው ስለሰለቸው

እስኪ እናስብበት ለማለት ነው ማለት ነው። የማህበረሰብ ስድብ አይደለም። እኔ የምንጠይቀው የእናንተ ልልና ጭንቅላት አእምሯችሁን ነው መጠየቅ የምፈልገው። በመጨረሻም ግን ልጁ ጫት ይዟል። ይህ ክርስቲያኖች ከዩቲ ጋር እንትን የሰራው ወገናችን እ ቪዲዮዎችን አያለገኛ የምትሰራቸው ኮንቴንቶች አሉ። ማስታወቂያችሁ በጣም ማስታወቂያዎች የምትሰራቸው ቪዲዮዎች አሪፉ ቪዲዮዎች ናቸው እና ያው ጫት ከእስልምና ሃይማኖት ጋር አይገናኝም። በእስልምና ሃይማኖት የሰው ልጅ የሚጎዳ ነገር ማንኛውም ነገር ጸያፍና የተከለከለ ነው። የሰው ልጅ ሊጎዳ የሚችል ነገር መሸጥም ሆነ ለሚሸጥ ሰው መተባበር ክልክል ነው። ለምሳሌ በጣም መልካም የሚባሉ ሙስሊሞች በሱቃቸው ጫት አይሸጡም፣ ሲጋራ አይሸጡም። የሰው ልጅ የሚጎዳ ነገር አያደርጉም። እና ጫት የሙስሊም መገለጫ አይደለም። ጫት የሆነ አካባቢ ይተለመደ። ዛሬ እኮ ዱርዬው ሁሉ እየቃሙ መደበር ያደርጉታል። ጫት የዱርዬ ጊዜ ማሳለፊያ የመቦሰኒ ጊዜ ማሳለፊያ ነው እንጂ በእስልምና ሃይማኖት ፈጽሞ የሚታወቅ አይደለም። ይህንን መልክት እንዲደርስ ጥርስ አደርጋለሁ። ኮንቴንቶችህ ኮንቴንቶችን አሪፎች ናቸው። ዩቲም ያው አሪፍ ነገሮች ነው የምትሰሪው እና እነዚህ አይነት ነገሮች አትስሩ። በአካቸሁ መውጣቶች ናቸው እንደ ነው ምለው። ሌላኛው ደግሞ ልዙ ኢንትሎን ከዩቲ ጋሰራ ቪዲዮ ላይ ረጅም ተስቢ ይዟል፣ አይደለም እሺ፣ ላ ያለ እስኪ ነገሩ ረጅም ተስቢ ይፈልጋሉ። ተስቢ የለኝም። ተስቢ ማደርግበት ማለት በመጨረሻ ማለት ነው። አረንደ ምን ይሻላል ወላሂ እነዚህ ልጆች ጭንቅላት ውስጥ ገብቼ አእምሯቸውን፣ ህሊናቸውን ነበር መጠየቅ ምፈልግም። በሚሊዮን የሚቆጠር ተከታይ ያለው ሰው እንዴት ይህን ያደርጋል? በለተው ግን ተው፣ ያንን እንዲሁ የምታመልኩት ፈጣሪ ፍሩ። ያንን ማህበረሰብ እንዲሁ ልቅ ልቅ ዝብርቅርቅ አይነት መልዕክት ተዘበራረቁ አይነት መልዕክት ማስተላለፍ ሁሉም ራሱን ይቻላል። ነገር ግን ሁሉም ራሱን ችሎ ሌላውን ያክብር፣ ሌላውን ይውደግ፣ የሌላውን አይንካ ማለቱ ኸይር ነው። ነገር ግን አንተም ተጋቢ አንችም ተጋቢ ላ ሰሜንና ምስራቅ ተገናኝ፣ ምዕራብና ደቡብ ተገናኝ፣ ደቡብና ሰሜን ምስራቅ ለዩቲ ናስር እንዲሁም ዩቲና ስርን ሀያትን አትስደቧት ማለት እፈልጋለሁ። ነገር ግን ደግሞ ሰው ትክክለኛ የሆኑ ሃሳቦችን አስተያየቶችን፣ ምክሮችን ግን መለገስ ተገቢ ነው ብዬ አምናለሁ። አስተሳሰቡ አደገኛ ስለሆነ ሀያት ነጥላ ያለበሰችበትን ፎቶ አጋጣሚ ያየውኝ ፌስቡክ ላይ ነው ያየሁት። ከዛ በኋላ ደግሞ ቤተክርስቲያን እየሄደች በቴዲ አፍሮ ዘፈን ታጅቦ አንቺም በሃይማኖቴ ሁኔም በሃይማኖቶች መኖር እንችላለን፣ አይጠበኝም ቤቴ የሚል አይነት ነገር። አንድ ሙስሊም የሆነ ድሬዳዋ ወይም ሀረር ላይ የተሰራ ትሪፕ ነው፣ እሷ አንድ ክርስቲያኑና እሱ እንደ ሙስሊም ሆኖ ዱ እያደረገ እያለ ዱ ማድረጉን ትቶ ከእሷ ጋር በፍቅር ሲከፍ የሚያሳይ ነው። አስተሳሰቡ ላይ ነው ጦርነታችን። በመጀመሪያ ደረጃ ቤታችን ሀያት፣ የዚህ አይነት አስተሳሰብ በጣም አደገኛ የሆነ አስተሳሰብ ነው። ማለት ዲኒሽን የምትወጂ መሆኑን ስትናገር ካሁን ቀደም ሰምቻለሁ። አላህ ሱብሃነ ወተዓላ ይጨምርልሽ። በሌሎችም ከሄድ ስራዎች ላይ ስትሳተፊ እንደናበራ ይቻለሁ። ያ ረቢ አላህ ይከበርሽ። ነገር ግን እህቴ ሀያት ይህ አስተሳሰብ በጣም አደገኛ የሆነ አኸራን የሚያሳጣ ነው። በጣም በርካታ እህት ወንድሞች ሙስሊም ካልሆነ ሰው ጋራ እየተጋቡ የልጆቻቸው ሀያት ሲበላሽ ከዛ መንገድ እንዴት እንውጣ እያሉ ሲጨነቁ ይውላሉ። በቅርብ አንድ ወንድምን በዚህ ጉዳይ ላይ ያማክረኝ ያወራኝ ወንድ ሞሏለሁ። ይህ በፍጹም ተቀባይነት የሌለው ነገር ነው። ሌሎች ወገኖቻችን እንዲህ አለ መንገድ እስልምና እስላማዊ ቤተሰብን እሴትን ለመሸርሸር የሚያደርጓቸውን እንቅስቃሴዎች ካሁን ቀደም በሰፊ ፕሮሞስ ሲደረግ ነበር። ሚስቴ ክርስቲያን ናት የሙስሊም ነኝ እሱ እስላም ነው የክርስቲያን የሚለውን ነገር ለማስለመድ የሚደረጉ የተለያዩ የቴሌቪዥን ፕሮግራሞች፣ ቃለ መጠይቆች ላይ ካሁን ቀደም በስፋት አይንቻለሁ። ይህ አይነት አስተሳሰብ እስላማዊ ቤተሰብም ሆነ ለሀገርም የሚጠቅመም አይደለም። ሙስሊምም ከሙስሊም ጋራ፣ ክርስቲያኑም ከክርስቲያን ጋራ ቤተሰብ ህይወት መስርቶ ነው መኖር ያለበት። እንዲሁም አንዳንድ ክርስቲያኖች ይህ መጽሐፍ ቅዱሳዊ አይደለም በማለት ሲቃወሙ ነበር። በትክክል ነው፣ ክርስቲያን ሆኑ ትክክለኛ ክርስትና ህይወት ነው መስራት የሚፈልገው። ስለዚህ እህቴ ሀያት፣ በታውነት ስም በድራማ ስም ወላሂ እንዲህ የምትሰሩ ነገር ነገ ሁላችንም አላህ ፊት መቆማችን አይቀርም። እኔም ጨምሮ ብዙ ወንጀሎች ብዙ አይቦች አለብን። ሰዎች ማናችንን መጨረሻ ማንም አያውቅም። ነገር ግን እህቴ ሀያት እንዲህ ያሉ እስላማዊ እሴትን የሚሸረሽሩ ፈሳድን የሚያስፋፉ እንዲህ ያሉ ደግሞ አደገኛ የሆኑ ምልክቶችን የሚያስተላልፉ ቪዲዮዎች ሀቂቃ ለችም ሆነ ሌሎችም አይጠቅምም። ይህ ፐርሰናል ምልክት አይደለም። የዚህ አይነት አስተሳሰብ ከአሁን በፊት በተለያየ መንገድ ሲቀነቀን ስለነበረ ይህ አስተሳሰብ ደግሞ በጣም አደገኛ ስለሆነ ፍቅሩ አይደለም እህቴ፣ ሀያት ሆይ ሌሎቻችሁ፣ ሌሎችም እንደዚሁ ሙስሊሙ ናችሁ፣ ሙስሊም ሴት እና ወንድም የሆናችሁ ጭምር ተመሳሳይ አይነት ቪዲዮ ኮንቴንቶች ነ የምትሰሩቶች ወንድሞች አላችሁ፣ ወላሂ አይጠቅምም። ነገ ሁላችንም ያች ቀን ትመጣለች። ሸክ መሀመዱ ላይ እንዳሉት ሁሉም ይጓዛታል ያችን የሩቁ ጉዞ የሌለው ባዶ ያለው ስንቁን ይዞ ነው እና እህት ወንድሞቼ

ያሰን ሰዎች ተናገሩ ስለኔ ህይወት ተናገባቸው፣ እያለን በልህ መጥፋቱ ትክክል አይደለም። እህቶቻችንም ወንድሞቻችንም ላይ ድንበር ማለፍም ተገቢ አይደለም። ከአሁን ቀደም እንደዚሁ ረመዳን ላይ የዑምራ ፓኬጅ አስተዋወቁ። ያየኋቸው ቲክቶክ እህት ወንድሞች መልሳቸው እንደገና በጣም የሚያሳዝን ደግሞ ከኢስላም ያፈነገጠ ቪዲዮ ሰሩ አይቻለሁ። ይህ ነገር ተገቢ አይደለም። እህት ወንድሞቼ አላህን እንፍራ። እውነተኛው መካሪ ሞት ከመጣ በኋላ ሁሉ ነገር ትርጉም የለውም። በዱኒያ ባሀያት እያለን እንመከር የሚለው መልዕክት ለማስተላለፍ ነው። አፎ በሉኝ። ውድና የተከበራችሁ ቤተሰቦች የዛሬ ቪዲዮ ይህን የሚመስል ነበረ። ቪዲዮን ላይክ ማድረጋችሁ እንዳትረሱ። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እኔን ሰፖርት ማድረግ ትችላላችሁ። ሰላም አሌኩም ወረሐመቱላሂ ወበረካቱ